ጤና ይስጥልኝ፣ ውድ የኢቫንጀሊካን ቴሌቪዥን የብዕር ትሩፋት ፕሮግራም ተከታታዮች፣ ዛሬ መልካም ስጦታ የሚል የፓስተር ኑኑ ገዛኸኝን መጽሐፍ ይዘንላችሁ ቀርበናል። ይህ መጽሐፍ የሚያወሳው ስለ ትዳር ነው። ትዳር እንዲሁ ህይወትን የምናኗርበት ብቻ ሳይሆን ህይወት ራሱ የሚመሰረትበት የህይወት አንድ አካል ስለሆነ ፓስተር ኑኑ ገዛኸኝን በዚህ ሀሳብ ላይ አመሰግንሻለሁ። እንኳን በሰላም መጣሽ። እግዚአብሔር ይመስገን። እናንተም ስለጋብዛችሁኝ አመሰግናል። አሜን አሜን። እንግዲህ ስለ ትዳር መሰረታዊነት ተቂታውን በመግቢያችን ላይ እንዳልነው ነው። ትዳር በጣም መሰረታዊ ነገር ነው። በመሰረቱ ይህን መጽሐፍ ለማዘጋጀት ስታስቢ ትዳር ጠቃሚ ነው ህይወታችሁን በትዳር አንጹት፣ ውብ አድርጉት ከሚል ሀሳብ የዘለለ ሌላ አላማ ነበረሽ? ስትነሽ ምን ምን ምክንያቶች ነበሩ? ይህንን መጽሐፍ ለማዘጋጀት። ይህንን መጽሐፍ ለማዘጋጀት የመጀመሪያ ምክንያቶቼ ቤተሰቦቼ ናቸው። ቤተሰቦቼ እኔ ተወልጄ ሳቅ በትዳር ህይወት አልነበሩምና፣ በግል ህይወቴ ያለፍኩበት መንገድ ያደግኩበት መንገድ ይህን መጽሐፍ እንድጽፍ ትልቅ መነሻ ሆኖኛል። የራሴ የግል ህይወት፣ የቤተሰቦቼ ህይወት በዛ ማለፍ በህይወቴ ውስጥ ያመጣውን ክፉ ተጽዕኖ፣ በጣም በብዙ ውጣ ውረድ በብዙ መልኩ እንዳልፍ ስላደረገኝ ጠቃሚ ነው ብዬ ለትውልድ ከዛ ስብራት ውስጥ ከዛ ከተበላሸ ነገር ውስጥ የሚጣፍጠውን ነገር መልካም የሆነውን ነገር እግዚአብሔር ረድቶኝ በትዳር ሀያ ስምንት አመት ቆይቻለሁኝ ሶስት ልጆች አሉኝ ግን የመጣውበት ባክግራውንድ እጅግ በጣም ጥሩ ስላልነበር የፋሚሊ ህይወት አዎ ያ ስብራት በሌላው ሰው ላይ እንዳይደገም ትውልድ ከዛ እንዲማር ያ የመጣውበት መንገድ ነው አንዱ ታሪክ የሚታዘብሽው ነገር አለ ትዳርን በትክክል ይገዳደረዋል ብለሽ የምታምኝበት ሀሳብ ምንድን ነው በዚህ ውስጥ ስ ማንጸባረቅ የፈለግሽ ትዳርን በትክክል የሚገዳደረው የመጀመሪያ ለትዳር ያለን ትርጉም ግለሰቡ ወይም ደግሞ ግለሰቧ ወደ ትዳር የሚመጡት ተጋቢዎች ለትዳር ያላቸው አመለካከት መበላሸት ነው። የመጀመሪያ ትልቁ ተግዳሮት ትርጉሙን አለማወቅ በሚገባ። ስሜታዊ ተኩኖ ለስሜት ተብሎ ለሆነ ነገር ለሳቲስፋክሽን፣ ለእርካታ ተብሎ አለን ትዳር። ትዳር ከዛ ያለፈ የዘለለ የእግዚአብሔር ተቋም ነው። እግዚአብሔር ነው እየጀመረው። ባለቤት አለው፣ አባት አለው፣ ተጠያቂነት አለው። እኔ ብቻ ደስ ተሰኝቼበት ልጆ ልጄበት ብቻ የሚሄድ ተቋም አይደለም። ይሄ እጠየቅበታለሁኝ። ተቋሙን በሚገባ መረዳት፣ የእግዚአብሔር መሆኑን ተረድቶ ለእግዚአብሔር ክብር የምንኖርበት እግዚአብሔርን የምናከብርበት የምናመሰግንበት፣ የእግዚአብሔርን መለኮታዊ አጀንዳ ወይ ደግሞ ፕሮግራሙ የልቡን ሀሳብ የምናስቀጥልበት ቦታ ነው። ሌዊና ሌዊ ተጋቡ፣ ሙሴ ተወለደ። አይደለን የእግዚአብሔር ፕሮግራም ቀጠለ። ስለዚህ የእግዚአብሔርም መለኮታዊ ሐሳቡን ፍቃዱን የሚገልጠው እግዚአብሔር በትዳር ውስጥ ነው። ቀጣይ ትውልድን የሚያይ ሀገርን የሚያይ ብዙ ተባዙ ምድሪቷን ሙላት ሲል ሙላትን በትዳር ውስጥ ነው ያየ። ሀገርን በትዳር ውስጥ ነው ያየ። ቤተ ክርስቲያንን በትዳር ውስጥ ነው ያየ። ስለዚህ እግዚአብሔር ፎከስ እንደሚያደርግ በትዳር ላይ እግዚአብሔር በዛ ላይ ትልቅ ዓላማ እንዳለው ተረድቶ በጥንቃቄ የምንኖርበት ህይወት መሆኑን የመጀመሪያ መረዳት እሱን ሳንረዳ ለስሜታችን ለራሳችን ፈቃድ፣ ራሳችን ደስ ለማሰኘት አንቱ ወይዘሮ ለመባል በቃ ልጅ ወልደን የሆነ ነገር በቃ አድርገን ብቻ የምናልፍበት አይደለም። ስለዚህ እግዚአብሔር የሚከብርበት እግዚአብሔር የልቡን ሐሳብ የሚፈጽምበት ስፍራና ተቋም መሆኑን ስንረዳ በቅድስና እግዚአብሔርን በመፍራት በጥንቃቄ አክብደ ነው አክብረ ነው እንይዘዋለን። ከዛ ነው እንግዲህ የሚጀምር። እንደዛ ካየነው ለፍቺ አንመጣም። እንደዛ ካሰብን እንጠነቀቃለን። ተጠያቂነት እንዳለብን እግዚአብሔር እንደሚጠይቅን እንረዳለን። በጥንቃቄና በፈራ እግዚአብሔር የምንኖራትን ያችን ዘመን ደስ አሰኝተነው እግዚአብሔርን አክብረ ነው እናልፋለን። አሁን እኔ ከዚህ ጋር አንዳንድ ጥያቄዎች ያሉኝ የትዳርን ትልቅ ዓላማ እና ክቡርነት የሚፈታተኑ እውቀት የሚመስሉ ነገሮች አሉ። ወደ አደባባይ የሚወጡ ለገበያ የሚቀርቡ ለዲስከሽን የሚቀርቡ እውቀት የሚመስሉ እናያቸዋለን። አንዳንዶቹ እንደውም አንዳንዶች ስም ያላቸው አነቃቂ ተብሎ በመድረክ ላይ የሚወጡ ሁሉ ከባለ ትዳሮቻቸው አሁን በትውልዱ ፊት ምን ማለት ነው? አሁን ትዳርን በትኖ ከዚያው ምንም ማለት እንዳልሆነ በመድረክ ላይ በዚህ ትውልድ ፊት መናገር ማለት ትዳርን በምን ያህል መጠን ይጎደዋል። ይህንን ነገር ልበ ብለሽዋል ምናልባት ታዝበሻል። እንደዚህ አይነት ትዝብቶች ይኖራሉ? አዎ ይኖራሉ። በጣም ምክንያቱም በዚህ ዘመን አማካሪ የሚመስሉ ግን ማነቃቂ ቀደም እንዳሉት የሚናገሩ ብዙ ሰዎች አሉ። አንደኛ የራሳቸውንም ህይወት በቂጡ ያልመሩ ራሱም ትዳር ትርጉሙ ያልገባቸው ግን አነቃቂ የሚመስል ብዙ ነገሮች አሉ። በዚህ ዘመን ትልቁ ነገር እንግዲህ እኛ ያ ስለ ተነቃቃንም አይደለም። በትዳር ውስጥ ያለ ነው ደግሞ ያም እውቀት አይደለም። ሙሉ እውቀት ለእግዚአብሔር ክብር የምንኖረው መሆን አለበት። ትዳር ሲገባን ስለ ክርስቶስ ኢየሱስ ብለን ነው የምንገዛው። ስለ ክርስቶስ ኢየሱስ ብሎ ነው የሚያፈቅረኝ ባለቤቴ ማለት ነው። እኛ ስለ ክርስቶስ የሚለው ትልቅ ትርጉም አለው። ምክንያቱም ተቋሙ ባለቤት አለው የዚህ ቤት ራስ ክርስቶስ ነው ስለሚል፣ ራሱ ክርስቶስ ከሆነ የሚከብረውም ክርስቶስ ነው፣ በትዳር ውስጥ ማለት ነው። ስለዚህ ስለ ክርስቶስ ኢየሱስ የምንኖርበት ጉዳይ እንጂ በእውቀት በሌላ እውቀት የምንመራው አይደለም። ስለ ክርስቶስ ስንል እንከባበራለን፣ ስለ ክርስቶስ ስንል አንዱ አንዱን ይገዛል፣ ስለ ክርስቶስ ስንል እንፈቃቀራለን። ስለ ክርስቶስ ክርስቶስ ስለጀመረው የተቋሙ ባለቤት ስለሆነ እንጂ እኔ ባለቤቴ ባሌ ስለሆነ እገዛለሁ ለብዬ ባስብ ያደክመኛል። ስለ ክርስቶስ ግን ስገዛለት አይሰለቸኝም። ስለ ክርስቶስ ነው ማደርገው። ወንድ አድርጎ የፈጠረው ክርስቶስ ስለሆነ የቤት ራሴ ያደረገው ክርስቶስ ስለሆነ ስለዚያው ስለ ክርስቶስ ስል ነው ያንን ነገር ማደርገው። ስለዚህ ክርስቶስ ቤተ ክርስቲያንን ደግሞ እንደወደዳት ይውደዳት ሲል አሁንም ስለ ክርስቶስ ነው። ያ ሰው እኔን የሚወደኝ ባለቤቴ ምክንያቱም ተቋሙን የጀመረ ክርስቶስ ስለሆነ አልቋንቋ ትክክል ነው አሁን የራሱ መርህ አለው ስርዓት አለው የምትገዥለትም ነው አስገዳጅ ኃይልም እኮ ነው ምክንያቱም ባለቤቱ ሌላ ስለሆነ እንደዛ ይመስለኛል አሁን ሌላው አለም ትዳርን ከሚገልጥበት እውቀት ውጪ ነው አሁን መቼም መንፈሳዊ አገልግሎት ላይ ነው ያለሽው በእግዚአብሔር እቅድና ፈቃድ ውስጥ ነው ትዳርን ያየሽው እና አለም ትዳርን የሚተረጉመበት ልጅ። ልዩ ትርጉም አለ። አንዳንዱ በጣም አደገኛ ነው፣ እና የአደጋውን ልክ በደንብ ተረድተሻል። ለምሳሌ ትዳርና የወንድና ሴት የተቃራኒ ፆታ ግንኙነትን በልዩ ልዩ መልኩ አደገኛ አድርገው የሚገልጹ አሉ፣ በመጽሐፍም በፊልምም። እንደውም አብዛኛው የዚህ የማስታወቂያና የኪነ ጥበብ እንትኖች ሁሉ ይሄ ነገር እኮ ነው፣ ይሄ ነገር ነው እና ይህን በምን ያህል መጠን ተረድተሽዋል። የትዳርን ዋጋ በምን ያህል መጠን ወደ ገበያ ወደ ቢዝነስ አውርደውት ዋናውን መሰረታዊ ዓላማ በምን ያህል መጠን እንደተፈታተኑት ምናልባትም እዛ መስሪያ ቤትሽ ከታዘብሽው ከቤተሰብሽ ከታዘብሽው በላይ ዓለምስ ደግሞ ምን ነገረሽ? በጣም ምክንያቱም በዚህ ዘመን በተቃራኒ ጾታ መካከል ያለው ግንኙነት እጅግ የረከሰበት፣ ሰው ከእንስሳ ጋር እየተጋባ ያለበት ወንድ ከወንድ ጋር የሚጋባበት ሴት ከሴት ጋር ሌዝቢያን አለ፣ ግብረሰዶማዊያን አሉ። ከዛ ውጭ ከእንስሳ ጋር መጋባት አለ። በጣም ቅድስናውን ትዳር ያጣበትና መልኩንም ውሉንም ያጣበት ዘመን ውስጥ ነው ያለ ነው። ይሄ ደግሞ በእግዚአብሔር እውቀት ላይ ከፍ ከፍ የሚለውን ማፍረስ አለብን። ይሄ ምንድነው? ይሄንን ተቋም ሰይጣን ማርከስ ነው የሚፈልግ። እግዚአብሔር ደግሞ ጋብቻ ምንድንበል ቅዱስ ነው ብሏል። እግዚአብሔር ቅዱስ ነው ያለውን ዳቢሎስ ደግሞ ማርከስ፣ እርኩስ ነው በቃ እንዲሆን ተቃራኒ ነው የሚሰራው ዳቢሎስ። እርኩሰትን ደግሞ የሚገልጠው በእንደዚህ አይነት መልኩ ነው። ይሄን እውቀት አድርጎ ነው ዓለም የምታሳየው። ምክንያቱም እግዚአብሔር ቅዱስ ብሎታል። ስለዚህ ትርጉሙ ቅዱስ ነው ካል ተግባሩ ደግሞ እርኩስ መሆን የለበትም። ስራውም ቅዱስ ነው መሆን ያለበት። መኝታው ንጹሕ ነው መሆን ያለበት እዚህ ላይ ጽፍ ያለውን ስለ ንጹህ መኝታ። ስለዚህ መኝታውን ንጹህ ማድረግ አለብን። መኝታውን ከምናነጻበት አንዱ ነገር እግዚአብሔር በሰጠን በሰጠን ትክክለኛ በሆነው መስመርና አግባብ ባለው መልኩ ነው መፈጸምም መደረግም ያለበት። መኝታው ንጹህ መሆን አለበት። ያለበለዚያ ሴጣን መጠቀሚያ ነው የሚያደርገው። ያረክሰዋል፣ ንጹህ መኝታ የሚለውን እርኩስ መኝታ ያደርገዋል። ከዛም በኋላ ያ ቤተሰብ አይባረክም፣ የሚወዱት ልጅ አይባረክም፣ ኢኮኖሚያቸው አይባረክም፣ አይምሯቸው አይባረክም። ምክንያቱም የሰው ልጅ የእርካታው ገደብ አለው። እግዚአብሔር የሰጠን እርካታ ገደብ አለው። አሁን ከዛ ገደብ አልፈን ሌላ እርካታ መፈለግ ወደማይሆን ነገር ይከተናል። ያንን እርካታ ልንለው አይገባም። እግዚአብሔርን እየበደልን እያሳዘን፣ እሱ ባልፈቀደበት መልኩና እሱ ባልፈቀደበት አግባብ እየፈጸምን ልናከብረው አንችልም። ሪል በሆነ እውነተኛ በሆነ ተፈጥሮ ትክክለኛ በሆነ እግዚአብሔር በሰጠን አግባብነት ባለው ቅድስና ባለው ሊፈጸም ይገባል። እሱ ራሱ አምልኮ ነው። በትክክል በቅድስና ሊያዝ ይገባል። እግዚአብሔር እየሰጠን ደስ የምንሰኝበት በቃ እግዚአብሔር ትውልድን የሚያስቀጥልበት መልሶ ደግሞ እርስ በርሳችን በውስጣችን ባስቀመጠው ተፈጥሯችን ውስጥ አንዳችን ለአንዳችን ደስታ የምንኖርበት አካልና ሰውነት ስለሆነ ያንን በቅድስና መያዝ አለብን። ያ ነው፣ በጣም ትክክል ነው። አንድ ጥያቄ ያለች እሷን መጨረሻ ላይ እናነሳታለን፣ ግን እንዲሁ እንዲሄድበት ለሚል የምዕራፍ አራት ላይ የትዳር ጎጆ የትዳር ጎጆ የሚል እዛ አሁን ያልሽውን የጋብቻ ክቡርነት ያወሳና ትዳርን በማስተዳደር ላይ ደግሞ ያቀረብሽዋል። ትዳር እንዴት ነው የሚተዳደረው? በዚህ ዓለም እውቀት፣ በዚህ ዓለም የእውቀት አቅም የተዳደር ከተባለ አሁን ቀድም አንደገለጽሽው ነው ትዳርን ሁለተኛ ጉዳይ የሚያደርጉ አሉ። ለምሳሌ የጋራ ቢዝነስን ለማራመድ የሚገቡ እኮ አሉ። የሚገርም እኮ አንዳንድ ባህሎችም ነበሩ እኮ ምናምን ለማጠናከር ምንድና ለማጠና የጋራ ጉዳይ ነው ነው ወይ ፖለቲካ ወይም እንደዚህ ጥቅምን ከጀርባ አድርጎ ሁለተኛ ጉዳይ ያደርጉታል። ነገር ግን ትዳር ከዛ የላቀ መለኮታዊ ጣልቃ ገብነት እንዳለበት ነው ያስረዳሽን። ስለዚህ አሁን ወደ መፍትሄውን እየጠቆም ነው እንድንሄድ ለዚህ ትውልድ ለዚህ ተከዳዳሪ ዓለምም ትዳርን የማስተዳደር ከክርስቲያናዊ ሕይወት አንጻር ትዳርን በማስተዳደር አስፈላጊነት ላይና ስልቱን በተመለከተ የምትነግሪኝ ካለ ትዳርን ማስተዳደር እንችላለን። እግዚአብሔርም እንድናስተዳድረው ነው። አእምሮ ይሰጠን አይደል? ኃላፊነት ተሸክመን ነው ለትዳር የምንመጣው። ከምንወስደው ኃላፊነት አንዱና ዋናው ማስተዳደር ነው። ማስተዳደር የማንችል ከሆነ ትዳር ይፈርሳል። ልጆች ቤት ይበላሻል። ኢኮኖሚ ይወድማል። ሶሻል ላይፍ ይበላሻል። ጤናችንን እናጣለን። እነዛ ውስጥ ፊቺ የሚባል ነገር እንመጣለን ማለት ነው፣ ማናስተዳድረው ከሆነ በአግባቡ ግን እንደ እግዚአብሔር ቃል የምናስተዳድረው ከሆነ ትዳር እየለመለመ ነው የሚሄደው፣ እያማረበት ነው የሚሄደው፣ መልካም ምስክርነታችንም እየወጣ ነው የሚመጣው እና ትዳር ምንድን ነው? እያስተዳደርን ምንኖርበት እያስተዳደርን ምንደሰትበት ህይወት ነው እንጂ የሆነ በቃ የእግዚአብሔር ተቋም ነው ብለን እግዚአብሔር ብቻውን ወርዶ የሚያስተዳድረው ተቋም አይደለም። ባል እንደ ቤት ራስ የሚያስተዳድርበት፣ ሚስት ደግሞ እንደማወራነቷ እንደ ሴትነቷ እግዚአብሔር በሰጣት ጥበብና እውቀት ቤት በጥበብ ይሰራል፣ በማስተዋልም ይጸናል በእውቀትም ከከበረ ጓዳዎቹ ይሞላሉ ስለሚል እግዚአብሔር ቃል። ስለዚህ ሴት ጥበበኛ መሆን አለባት ቤቷን ለማስተዳደር። ባልም ደግሞ ባል መሆን አለበት ትክክለኛ ማናጀር መሆን አለበት በትዳሩ ላይ ሊደር መሆን አለበት በቤቱ ላይ። ስለዚህ አብረው የጋራ ሚናቸውን የሚወጡበት ነው። ከሚወጡበት አንዱ ሁለቱም ለጠፋው ጥፋት የጋራ ኃላፊነት መውሰድ ማኔጅ፣ እንዴት እናደርገው ሲባል ጥፋቶች አሉ ይሄ ኮንፍሊክት ኖርማል ነው። ሰው እንኳን ተወልዶ ይቅርና በማህፀን ውስጥ እያለ ይጋጫል። ኤሳውና ያዕቆብ እኮ የተጋጩት እኮ ማህፀን ውስጥ ነው። ኮንፍሊክትን ጤናማነቱን ማሰብ ጥሩ ነው። ትክክል ነው። ኮንፍሊክት ምን ጊዜም አይቀርም። አይቀሬው ብዬ ጽፌያለሁ እዚህ መጽሐፍ ላይ አይቀሬው ግጭት ብዬ ጽፌዋለሁ። ስለዚህ ግጭት አይቀሬ ከሆነ እንዴት ማኔጅ እናርገው? አንዳንድ ስራዎች፣ አንዳንድ ነገሮች ሊበላሹ ይችላሉ። የዛኔ የጋራ ኃላፊነት መውሰድ አለማላከክ አዳም እኮ ሔዋንን በቃ እግዚአብሔር ሲጠይቀው አንተ እየሰጠህኝ ሲሰጠው ለመልካምነት ነው የሰጠው መልካም ስጦታ ብዬ ጽፌ ያለው፣ ነገር ግን ያ ጥፋት ሲፈጠር ወይ ያ ችግር ሲፈጠር ግን አዳም የመጀመሪያ ጥፋቱ አልወስድም፣ ኃላፊነቱን ማንጋ ነው ያላከከው። አንተ የሰጠኝ ወይ ስጦታው ላይ መልካምነት ሊያመጣ ያለው ስጦታው ላይ ነው ያላከከው። አዳም ግን እኔ ነኝ ያጠፋሁት ማኔጅ አላረኩም ቢል ኖሮ እኮ እግዚአብሔር ይህን ቅጣት ሞትን የሚያክል ነገር ዛሬ ዓለም ይህን መልክ አትይዝም ነበር። ዛሬም በትዳሮቻችን ውስጥ ኃላፊነት ማንወስድ ኮነ ለጥፋቶች ጥፋቶች ይቀጥላሉ። ባናጠፋ እንኳን በወቅቱ በቃ ኒያት ብቻለሁኝ ብሎ አባወራ ጥፋትን ቢወስድ፣ ሚስትየውም ደግሞ አይ በቃ ጥፋቱ የእሷ እንኳን ባይሆን የልጆች እንኳን ቢሆን እኔ ነኝ በቃ ብላ ብትወስድ ኖሮ ጥፋተኝነትን የጋራ አድርጎ መቀበል፣ አንዱ አንዱ ላይ ምክንያት ያለማድረግ፣ ያለማላከክ፣ አለመፍረድ እዛ ውስጥ ለምን በማኔጅመንቱ ውስጥ ነው የምናስተካክለው፣ እንጂ በመፍረድ ውስጥ እናስተካክልም። አንዱ አንዱ ላይ ይፈርዳል። ብዙ ጊዜ በትዳር ውስጥ ትልቁ ችግር አንቺ ነሽ፣ እሱ ነው፣ ልጆች ናቸው ይባልና፣ ምክንያቶችን፣ ጥፋተኝነትን አለመቀበል፣ የአንበሳውን ድርሻ አለመውሰድ፣ ሌላው ላይ ማላከክ፣ ትዳሩ ጤናማ እንዳይሆን ያደርጋል። ጥፋተኝነቱን አንዱ ቢወስድ ግን አንዱ ዝም ይላል። አይደል እንዴ? በቃ ስለዚህ፣ ጥፋተኝነትን የመውሰድ አቅም ከማኔጅመንት አንዱ ዋናው ትልቁ ነገር እሱ ነው። ባና ጠፋ እንኳን ቁጣውን ለማብረድ ወስደን በሂደት ቀስ ብለን እንዲህ እኮ ስለሆነ ነው ይሄ ነገር የጠፋው ብለን የተረጋጋ ጊዜ ፍቅር የሆነ ጊዜ ተነጋግረን መፍረድ እንችላለን። አጥፍታ ላስፈተሻል መባባል እንችላለን። ግን ሆት በሆነ ሁኔታ በጥል ውስጥ ሆነን በኩርፊያ ውስጥ ሆነን፣ ግን ያንን ስናደርግ በጣም ከባድ ነው። ሌላው ይቅር አለመባባል፣ ኩርፊያን ውሎ ማሳደር ማኔጅመንቱን ያበላሻል። በጣም ትልቅ ነገር ነው ምክንያቱም ትዳር ትልቅ ተቋም ነው ብለናል። የሁሉ ነገር መሰረት ነው ብለናል። በዚህ በሰዎች አለም ውስጥ ትልቅ ነገር ስለሆነ እውነት ነው። በዚህ ረገድ ክርስቲያናዊ ትዳር የቱን ያህል እድለኛ ነው ትያለሽ? እንዴት ታዘብሽ? ስለ ትዳር ነው ያወራነው፣ ስለ አንድ ተቋም ትዳር የተማለ ነገር ግን ክርስቲያናዊ ትዳር። ክርስቲያናዊ ትዳር ለይተሽ አይተሹ ታውቂያለሽ? ምን ይመስላል? በምንስ ያህል መጠንስ ደግሞ እድለኛ ነው ክርስቲያናዊ ትዳር? ክርስቲያናዊ ትዳር ከሌላ ትዳር በጣም ይለያል። ሌላው አፍቅሪያት ነው ወድጃት ነው። ፀጉሯን፣ አፍንጫዋን፣ እግሯን በቃ ብዙ ነገር ወይ ብሄሯን ወይ ገንዘቧን ይላል። ሌላው መነሻው ያ ነው። የዓለም ቁመና ነው፣ ሀብት ነው መነሻው። የክርስቲያን ጋብቻ ግን መነሻው እግዚአብሔር ነው። በቃ የእግዚአብሔር ቃል መሰረቱ የትዳር መሰረት የእግዚአብሔር ቃልና ፍቅር ነው። ሁለት መሰረት ነው ያለው። ስለዚህ የክርስቲያን ጋብቻ መነሻ አለው። መነሻው የእግዚአብሔር ቃል ነው። እግዚአብሔር ነው የጀመረው በመንጀመሪያ እግዚአብሔር በቃሉ ነው የጀመረው። እግዚአብሔር ብዙ ተባዙ ምድሪቷን ሙሏት ብሎ ሲባርካቸው እግዚአብሔር ተባርኮ የተጀመረ ነው የክርስቲያን ጋብቻ። ከበረከት የጀመረ ነው። ከማጣት ከድህነት አይደለም የሚጀምረው የክርስቲያን ጋብቻ። ከብሌሲንግ ነው የሚጀምረው። ከተስፋ ቃል ነው የሚጀምረው። ከእግዚአብሔር አብርሆት ነው የሚጀምረው በሶስት የተገመደ ገመድ አይበጠስም፣ ስል በእግዚአብሔር አብርሆት የተገመደ ነው የክርስቲያን ስለዚህ ክርስቲያን ከበረከት ነው የሚጀምረው። ከመልካምነቱ ነው እንጂ የሚጀምረው፣ ከራሱ መልክና ከራሱ ቆንጅና ከሀብት አደለም የሚጀምረው፣ ከዘር አደለም የሚጀምረው። ስለዚህ ያ ትልቅ እድለኝነት ነው ለእኔ ሳስበው፣ ከብሌሲንግ ነው የሚጀምረው። ስለዚህ አሁን አንቺ አንዳንዴ እንደዚህ አይሰማሽም ምናልባት ሰዎች ትዳር ከመያዛቸው በፊት ከክርስቶስ ጋር ያላቸውን ህብረት ቢያውቁ ብለሽ አማካሪ ላይ ለቅድመ ጋብቻ ብቻ መጀመሪያ ምንድን ማድረግ ያለ የመጀመሪያው ነገር እግዚአብሔር ማወቅ ወሳኝ ነገር ነው ስለዚህ እግዚአብሔር የሌለበት ትዳር በምን ያህል መጠን እንደሚያስፈራም እኮ እንደው ከታዘብሹ ካለው በተለይ ደግሞ በመስሪያ ቤተሽ የሚያጋጥምሽ ነገር እንዲህ በዚህ ዙሪያ ስለሆነ በጣም ብዙ ምን አለ መሰረቱን ቢያገኙ ኖሮ ብለሽ የተቆጨሽበት፣ አዎ አለ በጣም ያም ለዚህ መጽሐፍ ምን ያህል ግባት እንደሆነሽ መቼ ማንዳንድ ነገር መጠቃቀስ እንትን ቢሆንም ማለት ነው በምን ያህል መጠን ነው ሆኖኛል። ምንድን ነው የክርስቲያን ጋብቻ? ቅድም እንዳልኩኝ ከበረከት ነው የሚጀምረው፣ ከተስፋ ቃል ነው የሚጀምረው፣ ከቃሉ ከእግዚአብሔር ነው የሚጀምረው። ያኛው ግን ከግላዊ ፍላጎትና ጥቅም ነው የሚጀምረው። ስለዚህ እግዚአብሔራዊነት ስለሌለው መንፈሳዊነት ስለሌለው፣ ፍርሃተ እግዚአብሔር ስለሌለው ለምክርም ያስቸግራል ለምክርም ያስቸግራል። ሁኔታዎች ያለቁ ቀንና ያበቁ ቀን መቀጠል አይችሉም። ምክንያቱም ከይቅርታ ያስጀመራቸው እግዚአብሔር ስላይደለም በራሳቸው ፍቃድ ስለጀመሩ ራሳቸው ደግሞ ምን ያክል ያስቀጥሉታል? ረጅም እድሜ አይጓዝም። ቢጓዝም ተወሰነ እንከን አለው። ሞር ግን የክርስቲያን ጋብቻ ጀማሪውን በማየት መታገስ፣ ይቅር መባባል፣ ማስቀጠል ይቻላል። ሁሌ ቅዱሳኔ ሚዲያ የምትከታተሉ በትዳራችሁ ውስጥ የጀመረውን እግዚአብሔርን እለት እለት እንድታዩ ይሰርጋችሁ። ቀን አይደለም፣ ወይ ደግሞ ለቤሎ ብላችሁ፣ ወይ ደግሞ ለችግር የጸልያችሁ እንደምጀምሩት ዛን ቀን እንደምትጸልዩት ብቻ አይደለም። ሁሌ ልጸልዩ፣ እግዚአብሔርን ቃል ልታነቡ፣ እግዚአብሔር ጋር ያለውን ያንን ተቋም ከእግዚአብሔር ከሰጪው ጋር ልታነካኩ እለት እለት ልትተጉ፣ እኔም በጌታ ፍቅር ጠይቃቸዋለሁ። እና ያንንም ማሰብ አስፈላጊ ነው። ብዙ ነገር ማየት ጥሩ ነው። ችግሮች በጣም ጥሩ ነው። አሁን እንደምታዩ ነው። በዚህ ዘመን መቼም ይሄ የሚዲያ ዘመን ነው። ጫጫታ የበዛበት ከባድ ዘመን ነው። ብዙ ድምፆች አሉ። እና ትዳርን ያህል ነገር ወደ አደባባይ የሚያመጡታሉ፣ ወደ ገበያ ላይ የሚያመጡታሉ። በጣም የሚገርም ነገር ይሄ። ትውልዱን በምን ያህል መጠን እንደሚሰብረው ታዘበሻል ምናልባት ሳዝብ ያለው በጣም ትክክልና ኖርማል ያደርጉታል። በጣም ሲፋቱ ችግር ውስጥ የሆነ ነገር ሲገቡ ሚዲያ ላይ ይፖስታሉ። እሱ ነው እሱን፣ እንዴት አየሽው? እሱ በጣም አደገኛ ነገር አሉ። አሁን ገበናው የነሱ ነው ሚስጥራቸው እኮ ነው፣ ይሄ ያ ሚስጥራቸው መማረግ አለባቸው። አደባባይ ላይ ብናመጣው ምን ይጠቅማል? ማን ይታነጽበታል? ማንስ ይማርበታል? መልካም ቢሆን ቻው፣ ዘለቄታ ቢኖረው ማጋራት፣ ተሞክሮን ሼር ማድረግ ጥሩ ነው። አሁን የፍቺ ተሞክሮ እንዴት ነው ሼር የሚደረገው? በቃ ተፋቷል ተፋቷልና ተፋቱ እኬሌን ፈቷል። ምንም አይደለም፣ ድፈረው በቃ ያ ነገር ምንም ነው ዋጋም አያስከፍልም፣ አያስጠይቅም። ምንም ለእግዚአብሔር ስምም አይጠነቀቁም፣ ጀማሪውን ስለማያውቁ ገበናቸውንም አደባባይ ነው የሚያወጡት። ከዚህ ማንም ሰው አይማርም። ሰው የሚማረው ለፍቺ ነው የሚበረታታ ፍቺ ኖርማል ያደርገዋል። ምንም ነው በቃ ፍቺ ብሎ ነገ ወጣቱ እንዲዳፈረው ነው የሚያደርገው። እክሌም ነው ሆነ ተብሎ ያንን ነገር በቃ እንደዛ ነው እና አሳዛኝ ትውልድ ነው ያለው። በካፌ ላይ ቀለበት ይቀያየራል፣ እዛው ካፌ ይፋታል። ቤተክርስቲያን አታቅ፣ ቤተሰብ አያቅ። በቃ ብዙ የልብስ ብራት። እነኛ ሰዎች ኮ የውሸት ነው በሚዲያ ላይ የሚለጥፉት ልባቸው የተሰበረ መንፈሳቸው ያዘነ ደስተኞች እኮ አይደሉም፣ የውሸት ነው። እዛጋ የምናየው ነገር፣ ጋጋታው፣ ግርግሩ፣ ጩኸቱ ምናምን የውሸት ነው። ከዛ በልጆች ህይወት ላይ ደግሞ የሚያመጣው ተጽዕኖ ቀላል ነገር አይደለም። አሁን እሱ እኮ ነው በጣም አሁን ጉዳዩ የግለሰብ የግለሰብ የሁለቱ ሰዎች ይመስላል እንጂ ከጀርባው የሚያስከትለው ነገር አለ። ትዳር እኮ ነው በጣም ከባዱ ችግር። ኢትዮጵያ ውስጥ ደግሞ ሰው ሲጋባ ፋሚሊ ራሱ ይጋባል። የወንድ ቤተሰብ፣ የወንድ ሚዜ ከሴት ሚዜ ጋር እንዲህ ቁርኝት አለን። በጣም ስንፋታ ሶሻል ላይፋችንን በአጠቃላይ ነው የሚያበላሸው ስለ ፍቺ ጽፍ ያለው ዚህ መጽሐፍ ላይ ሶሻል ላይፍን ያበላሻል፣ ኢኮኖሚን ያበላሻል፣ ስምን ያበላሻል፣ ጤና የሚስትን የወንድየውን ጤና ይጎዳል፣ በማህበረሰቡ ዘንድ ተቀባይነትን ማጣታል። ኢትዮጵያዊ እንደ ህዝብ ፍቺን ማንም ኢትዮጵያዊ አይደግፍም፣ አይወድም። ለዚህ ነው ብዙ ጊዜ እርቅ ሽምግልና የሚባለው ፍርድ ቤትም ወደ እርቅ ወደ ሽምግልና የሚመራው ካልቸራችን በራሱ ስለማይደግፈው ነው። ካልቸር ቢደግፈው ኖሮ ወደ ፋሚሊ ወደ እቅ እኮ አይመራ። ፍርድ ቤት ወዲያው በአንድ ቀን ይገላግል ነበር። ግን ጊዜ ይሰጣል። ሽምግልና የሚባል ካልቸር ስለማህበራዊ ተቋም እንዳይበላሽ ተቋሙ እንዳይበላሽ፣ አዎ እንዳይበላሽ ጊዜ ይሰጣል። ፍርድ ቤት በአገል ላይ የመጣው ተጽዕኖ በጣም ከባድ ነው። እዚህ ጻፋ ጽፌዋለሁ፣ አስቀምጫለሁ። በእንትን ስጥረዥ ራሱ ፍቺውን አስቀምጫለሁ። ይልቅ እኔ አሁን ይቺ መቶ ሰማንያ አራት ላይ ያለችው ይሄ መጥፎ ወላጅነት አሁን መልካም ወላጅና መጥፎ ወላጅ የሚለውን ልጆችን መቅጣት የመሳሰሉት አሁን አንዳንድ ልምምዶች በህፃናት ውስጥ ያሉ ልምምዶች እንደ አዋቂ አይደሉም። የህይወት መርህ ያደርጉታል። ካደጉ በኋላ ሲያስታውሱት ሁሉ ልክ እንደሆነ ያ ነገር ይመስላቸዋል በትዝታ ሁሉ ለምሳሌ አንድ የምስክርነት ላይ አንዲት ልጅ እናትና አባቷ ተፋቱ። እሷም በተመሳሳይ ሁኔታ ያው ታሪክ እንደተደገመ ያ ጭንቅላት ውስጥ ይዘው ስትዞር የነበረው ያው ነገር ገጠመኛለች። አንዱ አማኝ አንዱ አላማኝ ነው። እንደውም ይህንንም በተመለከተ እንደው እንድትነግሪኝ እፈልጋለሁ። አንዱ አማኝ አንዱ አላማኝ በሆነ አንዱ አማኝ አንዱ የማያምን ሆኖ የሚመሰረት ትዳር አሁን ይህን ሳይኮሎጂስቱ የስነ ልቡና አማካሪ ምናምናም ሊያቆመው አይችልም። ምክንያቱም በክርስቲያናዊ ቋንቋና መመሪያ መሰረት ስታዩ ጨለማ ብራንካ ምን ህብረት አለው። በዚህ ጉዳይ ላይ የታዘብሽውና ወደፊትም ማስተላለፍ የምትፈልጊው ካለ እግረ መንገድ እንደሆነ ይህን ነገር ብለ መንገድ ጥሩ ነው። ቅድም መጥፎ ወላጅ እና ጥሩ ወላጅ የሚለውንም ስላነሱ መጥፎ ወላጅ አለ፣ ጥሩ ወላጅ አለ። ብዙ ልጅ ስናሳድግ እዚህ ጋር ጽፌዋለሁኝ፣ እና ልጅ እንድናሳድግ የእግዚአብሔር ፍቃድ ነው። ልጆች ደግሞ እግዚአብሔር ስጦታዎች ናቸው፣ የእኛ አይደሉም። ስለዚህ ለእግዚአብሔር ክብር ነው የምናሳድጋቸውና ልጆችን ስናሳድግ ምን ሆነን እናሳድግ? ምን እንሆን መጀመሪያ ልጆች የእግዚአብሔር ስጦታ እንደሆኑ ተረድተን ለስጦታ ተጠንቅቀን ማሳደግ የኛ ድርሻ ነው ጠያቂነት አለው ይሄ ነገር ስለዚህ በዚህኛው ጎዳናና መንገድ ላይ በጣም ነጻነት የሚሰጥ ወላጅ አለ ለልጁ በጣም ደግሞ ኦቶክራት የሆነ ልጅን የሚቆጣ የሚገስጽ በጣም ታስመረሯቸው ይላል መጽሐፍ ቅዱስ ስለዚህ ባለማስመረርም በጣም ነጻነት ባለመስጠትም በሚዲየም አድርገን እናሳደጋቸው። ቁጣም ደግሞ አያቃናቸውም። እድሜ ልክ ሁሌ የምንቆጣው ከሆነ ልጆቻችን ይሄ በጣም ሰፊ ክፍል ነው በራሱ ሳደ በዚህ ክፍለ ጊዜ አንጨርስም። በጣም የምንቆጣቸው ከሆነ ልጆቻችን አይምሮ ላይ ተጽዕኖ ፈሪዎች እንዲሆኑ፣ ኮንፊደንስ እንዳይኖራቸው፣ ራሳቸውን እንዳይገልጹ፣ ማንነታቸውን እንዳይቀበሉ አድርገን ነው የምናሳደገው። መልሰን ደግሞ እንረግማለን። እግዚአብሔር እንዲያደርግ በቃ እንዲሁን በቃ ሰው የከንፈሩን ፍሬ ነው የሚበላ እስራኤላውያን ትልቅ ካልቸር አላቸው እና ከሰኞ እስከ አርብ ከሰሩ በኋላ አርብ እና ቅዳሜ ስለማይሰሩ አርብ ከሰዓት ጀምረው ፕሮግራም ሲያደርጉ ለቅዳሜው ፕሮግራማቸው አርብ ልጆቻችን በመባረክ ነው የሚጀምሩት። ስለዚህ ስንት ወላጅ ልጁን የሚባርከው እውነት ከልብ ልጁን የሚባርክ ፕሮቴስታንት የሆነ ክርስቲያን የሆነ ወገን ሁሌ ልጆቻችን ልንባርካቸው ይገባል። ስለዚህ እኛ ከመባረክ ይልቅ ብዙ ነገር ነው የምንናገረው። ልጆቻችን ላይ የእርግማን ቋንቋ እግዚአብሔር እንዲያርግ እንደዚህ ይሁን አትደግ እንደዚሁን አንተን ብሎ ልጅ በቃ ብዙ ይሄ ነገር ከተነሳ ጊዜ አይበቃንም እና ብዙ የምንላቸው ነገሮች አሉ። እነዚህ ነገሮች የልጅን አይምሮ ይጎዳሉ። መጥፎ ወላጅ እንግዲህ እሱን ነው አንደኛ ሞዴል መሆን አይችልም ለልጁ ሲቀጥል ሲቀጥል ደግሞ ልጁን ሲያሳድግ በዚህ መንገድ አያሳድግም። ስጦታ ነው እግዚአብሔር ይጠይቀኛል ብሎ በዚህ መልኩ ተጠንቅቆ አያሳድግም። የራሱ አድርጎ ነው የሚያስበው። ና ገሳጼው ተሰበር አከስተይ እንደዚህ ይሆን እያለ ማይሆን ነገር ልጁ ላይ እየተናገረ ልጁ ሲያድግ እሱን ነገር ሆኖ እሱን ይሆናል። ስለዚህ ስናሳድግ መባረክ አለብን። በጣም መቆጣት የለብንም። ቁጣም ማብዛት የለብንም። መቼ ልቆጣ፣ እንዴት ልቆጣ፣ በምን መልኩ ልንገረው፣ ልምከረው፣ ልግረፈው፣ የትኛውን ልምረጥ፣ እድሜው ስንት ነው? የኔ ልጅ ያን ነገር ለመሸከም ስ ይችላል ወይ ብለን ያንን ነገር ማድረግ አሁን። ይሄ መጽሐፍም ሲጻፍ እንደ በሁለንተናዊ መልኩ እንዲታይ ነው። ትዳሮች ራሳቸው መልሰው ራሳቸው ቀድመም ብለናል፣ ያው ሁሌ ነው እየተሰሩ የሚሄዱት ባለትዳሮች፣ ባልና ሚስት እየተሰሩ የሚሄዱት ልጆችንም በማሳደግ ነው። አንዳንድ ጊዜ የልጆችን እጣ ፈንታ እንደዚህ አይቶ ግፊት ማድረግ መልካም፣ አለበለዚያ አሁን እንዳልሹ ደግሞ እግዚአብሔር ባበጀላቸው መንገድ ላይ ደንቃራ ሆኖ መቆም አታርፍም አተውም ማለት ማስፈራራት የመሳሰሉ ይሄን አደጋ ያመጣል። አይተናል እንዳንድ ቦታ፣ እኔም ራሴ እንደዚህ ገጥሞኝ በጣም አዝኛል። አንደኛ ዘመኑን አለማንበብ እኮ ነው። ጊዜውንም አለማንበብ ነው። ዘመን በጣም ይነበባል። በልዩ ልዩ መልክ የዘመን ባህሪ እኮ እየተገለጠ ነው ሄደው ይሄዳል። ርብቃ እንኳን በዛ ጊዜ ያደረገችው ቀላል ነገር አደለም። ያይቆብ ወደ አጎቷ ቤት እንዴድ ከዛ ሚስት እንዲያገባ በቃ መንገዱ እንዴት አርጋ እንዴት እንዳቃናችለት ለመባረክ እንኳን ሲፈልግ ይሳቅ እንዴት አርጋ ነው መንገዱን ያሳጠረችለት በቃ አይደል እንዴ? ከበጎቹ መካከል አርዶ አምጥቶ ሰርታ አጣፍጣ እንዲህ ምንም ሮንግ የሆነ ነገር ቢመስለን አካሄዱ በቃ ኃጢአት ያለበት ቢመስለንም ያ ግን የእግዚአብሔር ፕሮግራም ነበር ያስፈጸመችው። የያዕቆብን መንገድ ነው ያሳጠረችለት። የያዕቆብን ሩጫ አሳጠረችለት። የያዕቆብን ድካም ያሳጠረ የያዕቆብን ከእግዚአብሔር ፕሮግራም ጋር አገናኘች። ወላጅ ከእግዚአብሔር ፕሮግራም እና ሀሳብ ጋር ማገናኘት እንጂ ስራው በእግዚአብሔር ፕሮግራም መሀል ጣልቃ መግባት የለበትም። ያ ብስል መሆን አለበት ወላጅ፣ አይኑ የተከፈተ መሆን አለበት ወላጅ። የልጆቹን አይን ማየት የሚ የንስር አይን ያለው ወላጅ ያስፈልጋል እንጂ ማብላት፣ ማጠጣት፣ ዩኒፎርም መግዛት፣ ትምህርት ቤት መርጦ ማስተማር አይደለም ወላጅ። እሱ አንዱ ነው፣ ግን ዋናው መንገዳቸውን ማየትና በመንገዳቸው ላይ መምራት ነው። ይኸው ላይ ትልቅ ኳሊቲ በጣም ፓስተር ኑኑ በጣም አመሰግነሻለሁ። መጽሐፉን ለምትፈልጉ በመካነ ኢየሱስ የመጽሐፍ መደብር ቤተ ራእይ ታገኛላችሁ። ዘጠኝ አስራ አንድ ዘጠና አምስት ሰላሳ አንድ ዜሮ ሰባት ላይ ደውሉልኝ፣ መጽሐፉን እናቀርብላችኋለን። ተባረኩ። ውድ የኢቫንጀሊካን የብዕር ትሩፋት ፕሮግራም ተከታታዮች የዛሬው ፕሮግራማችን ይህንን ይመስል ነበረ። ከዚህ መልካም ስጦታ ከሚል በትዳር እና በትዳር ስነ ልቡና ላይ የሚያወሳውን መጽሐፍ እየገዛችሁ እየፈለጋችሁ እንድታነቡና እንድትባረኩበት እናሳስባለን። በተረፈ ሳምንት እስከምንገናኝ ድረስ ሰላም ለእናንተ ይሆን?